ሰላም አለይኩም ራህምቱላይ ታላ በረካተ ድና የተከበራችሁ የኪያ ወላያዋትዩ ተከታታዮች እንዴት ናችሁ? በያላችሁበት የአለም ዳርቻ ያላስላምና ዝንታይላችው እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያ አለውኝ አድስ ነኝ፣ አበረታቱኝ። ዛሬ ስለ ወረኢሉ ታሪክ ላጋራችሁ መጠቻ አለው። የወረኢሉ ወረዳ በአማራ ክልል በደቡብ ወሎ ዞን ካሉት ሀያ አራት ወረዳዎች መካከል አንዷ ስትሆን በአስራ ስምንት 60 በአፄ ሚኒልክ ዘመነ መንግስት የተመሰረተ ጥንታዊ ከተማ ስትሆን ከከተማዋ በ20 የገጠር ቀበሌዎች አራት የከተማ ቀበሌዎች የተዋቀረች ስትሆን በ710113 ሄክታር የቆዳ ስፋት አላት። ወረኢሉ ከአዲስ አበባ ደሴ መስመር 492 ኪሎ ሜትር፣ ከክልሉ ዋና ከተማ ባህር ዳር 571 ኪሎ ሜትር፣ ከደሴ ከዞኑ ደሴ ከተማ በስተደቡብ 91 ኪሎ ሜትር ላይ ትገኛለች። የወረኢሉ በስተ ሰሜን ደሴ ዙሪያ በስተ ደቡብ ጃማ በስተ ምስራቅ ሰሜን ሸዋ አልብኮ በስተ ምዕራብ ለጋምቦ ለጌዳ ወረዳዎች ያዋስኗታል የወረዳው የአየር ንብረት ሁለት ፐርሰንት ቆላማ 16 ፐርሰንት ደጋማ 82 ፐርሰንት ወይና ደጋ ሲሆን የመልክዓ ምድር አቀማመጧ 47 ፐርሰንት ወጣ ገባ 42 ሚዳማ 17 ተራራማ የሙቀት መጠኗ 15 ነጥብ 5 እስከ ዲግሪ ሴንቲግሬድ ነው። የኢኮኖሚ ሁኔታ 91% በግብርና 9% በንግድ ሌሎች ዘርፎች የተሰማራች ማህበረሰብ ያላት ሲሆን ወረዳዋ ታሪካዊ መስጂድና ቤተክርስቲያናት፣ የሃይማኖት ቅርሶች ባለቤት ነች። በከተማዋ 14827 እንዲሁም 11433 በገጠር ምድሩ አስራ ሁለት ሀምሳ አራት ስልሳ በሚሆን የህዝብ ብዛት ያላት አገር ናት። ወረኢሉ በአጼ ናኦድ ዘመነ መንግስት ጀምሮ ቤት አማራ መናገሻ ዋና ከተማ ሆና ስታገለግል ቆይታለች። ወረኢሉ መካነ መካነ ሥላሴ የተወለዱበት የልዑል ራስ ተፈራ መኮንን የአጼ ኃይለ ሥላሴ እናት ልዑልት የሽመቤት እና የልዑል ራስ መንገሻ ስዩም እናት የተፈጠሩበት የአጼ ሚኒሊክ ልጅ ንግስት ዘውዲቱ ተወልደው የተዳሩበት በአጠቃላይ ስመጥርና ታላላቅ ነገስታት መፍለቂያ ነች። ወረኢሉ ረጅም እድሜ ያስቆጠረ ጥንታዊ ቤተ ክርስቲያኖች መገኛ የአድዋ ጦርነት ወቅት ከአጼ ሚኒሊክ ጋር ዘምቶ በድል የተመለሰው ታቦ ተጽላት የደብረ ሰላም ቅዱስ ጊዮርጊስና ሌሎችም ጥንታዊ ቤተ ክርስቲያን ገዳማት መገኛ ናት። ወረኢሉ እንደዛሬው ዓለም ላይ ቴክኖሎጂ ሳይስፋፋ ከበግ ፀጉር የሚሰራ ስጋጃ ምንጣፍ ያስተዋወቀች ስትሆን በገጸ ምድር ከርሰምድር ምድር ሀብቷ የበለጸገች ስትሆን እንደ ነዳጅ ዘይት ክምችት፣ ብረትና ታንታኔም ሌሎችም ማዕድናትን ያላት ሀገር ናት። አጠቃላይ የወረኢሉ ለተለያዩ ኢንዱስትሪ፣ ለሆቴል፣ ለንግድና ለእርሻ ስራ ተስማሚ የሆነች እንግዳ ተቀባይ ህዝብ ባለቤት፣ ያልተነካ የተፈጥሮ ሀብት ባለቤት የጮማና የማር ሀገር መሆኗን እንኳን ህዝቦቿ ያዩት እንግዶቿ የሚመሰግሩላት ድንቅ ሀገር ነች። እና እንግዲህ ወረ ኢሉ ይችን ትመስላለች ማለት ነው። እስከዚህ ድረስ ካልኳችሁ ደግሞ ለቀጠቀሪውን ያልተነካ ገና ያልተነገረ ብዙ ታሪክ ያላት ሀገር ነች። ያው እንግዲህ ብዙ የአድዋ መነሻ አድዋ ለመጀመሪያ ጊዜ ክተታዎች የታወጀበት ቤት አማራ መናገሻ ናት። ያው እንደገለጽኳት ብዙ ታሪክ ያሳለፈች ናት። ይችን ትመስላለች ወረ ኢሉ እንግዲህ እንደ ወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ማለት ነው።